ኢየሱስ ያድናል። ኢየሱስ ከሞት ያድናል። ኢየሱስ ከሲኦል ያድናል። ኢየሱስ ያሳርፋችኋል። ወደ ኢየሱስ ኢየሱስ እረፍት ነው። ኢየሱስ ለነፍሳችን እረፍት ነው። ኢየሱስ ያድናል። ኢየሱስ አዳኝ ነው። ኢየሱስ ያድናችኋል እን ወደዚህ ወደሚያድነው ወደ ኢየሱስ አሜን። ክብር ለእግዚአብሔር ይሁን አሜን። ሰላም ነው። አነባለሁአሜ አቤቱ ጽድቅን ስማ ጩኸቴንም አድምጥ። በተንኮለኛም ከንፈር ያልሆነውን ጸሎቴን አድምጥ። ፍርዴ ከፊትህ ይውጣአሜን ዓይኖችህ በቅንነት ይዩ። አሜን ልቤን ፈተንከው በሌሊትም ጎበኘኸኝሜ ፈተንከኝም ምንም አላገኘህብኝም። የሰውን ስራ አፌ እንዳይናገር ፈቃዴ ነው። ስለ ከንፈሮችህ ቃል ጭንቅ የሆኑ መንገዶችን ቀበብ አረማመዴን በመንገድህ አጽና። አቤቱ ትሰማኛለህና ወደ አንተ ጠራሁ፤ ጆሮህን ወደ እኔ አዘንብል፣ ቃሌንም ስማ። የሚያምኑህን ከሚቃወሙ በቀኝህ የምታድናቸውን ቸርነትህን ድንቅ አድርግ እለነው እንደ ዓይን ብሌን ጠብቀኝ፣ በክንፎችህ ጥላ ሰውረኝ፣ ከሚያስጨንቁኝ ከአቅተኞች ነፍሴን ከሚከቡኝ ጠላቶቼ

ኢየሱስ ያድናል። ኢየሱስ ከሞት ያድናል። ኢየሱስ ከሲኦል ያድናል። ኢየሱስ ያሳርፋችኋል። ወደ ኢየሱስ ኢየሱስ እረፍት ነው። ኢየሱስ ለነፍሳችን እረፍት ነው። ኢየሱስ ያድናል። ኢየሱስ አዳኝ ነው። ኢየሱስ ያድናችኋል። እንወደዚህ ወደሚያድነው ወደ ኢየሱስ ክብር ለእግዚአብሔር ይሁን። ሰላም ነው። አቤቱ ጽድቅን ስማ፣ ጩኸቴንም አድምጥ፣ በተንኮለኛም ከንፈር ያልሆነውን ጸሎቴን አድምጥ። ፍርዴ ከፊትህ ይውጣ፣ አሜን አይኖችህ በቅንነት ይዩ። ልቤን ፈተንከው፣ በሌሊትም ጎበኘኸኝ ሜ ፈተንከኝም፣ ምንም አላገኘህብኝም። የሰው ስራ አፌ እንዳይናገር ፈቃዴ ነውሜ ስለ ከንፈሮችህ ቃል ጭንቅ የሆኑ መንገዶችን ጠበቅሁ። አቀቶቼን ቶች እንዳይናወጡ አረማመዴን በመንገድህ አጽና፤ አቤቱም ሰምተኸኛልና ወደ አንተ ጠራሁ፣ ጆሮህን ወደ እኔ አዘንብል ቃሌንም ስማ። የሚያምሩህን ከሚቃወሙ በቀኝህ የምታግናቸውን ቸርነትህን ድንቅ አድርግ እለነው እንደ ዓይን ብሌን ጠብቀኝ፣ በክንፎችህ ጥላ ሰውረኝ ከሚያስጨንቁኝ ከኃጢአተኞች ነፍሴን ከሚከቡአት ከጠላቶቼ

ሰውታቸው ከሆነች ከዚህ ዓለም ሰዎች በእጅህ አድነኝ። ተሰወርከው መዝገብ ሆዳቸውን አጠገብ ልጆቻቸው ብዙ ናቸው። የተረፋቸውን ለሕፃናቶቻቸው ያተርፋሉ። እኔ ግን በጽድቅ ፊትህን አያለው ከብርሃንም ላይ ተጠግባል። አሜን። እኔ ግን በጽድቅ ፊትህን አያለው ክብርህን ሳይ እጠግባለሁ። አሜን። እኔ ግን በጽድቅ ፊትን አያለው